አይሚሻ እርጉዝ ነች፣ ነፍሰ ጡር ነች። ሁላችሁ እንኳን ደሳላችሁ ጨረቃ ነግሪስ ፋሚሊዎች፣ አይሚ ከቡርቄ አልገዛለች። እናቴ ትሙት፣ እኔ በጣም ደስ ያለኝ ምክንያቱም ከቡርቄ ነው። ቡርቄ እና አይሚ አሁን የሚውሉት ልጅ ምን አይነት ልጅ ማካያቱ የመሳሰለ ልጅ ነው። ቃል እንደገባሽልኝ ከሆነ ሄዱ ሀብታም ስከሆን ታገስ፣ በቃ አመትም ሁለት አመትም ዝም ብለ ቁጭ በል ብላኛለች። አልታገሰም እኔ ፍቅር እያንገበገበኝ ነው። ሆዴ ውስጥ ሁሉ ነገር የተቆፍሉ አልወጣ። ሄዱ ወደሱላት እኔም ከሄለን ልጆች መውለድ እፈልጋለሁ። ከሷ ጋር ማርጀት እፈልጋለሁ። ከሷ ጋር የልጅ ልጆች ማየት እፈልጋለሁ። አዲስ አበባ ገብቼ ልለወጥ። እስከዚያ አንተ እዚህ ጠብቀኝ፣ ተመልሼ መጥቼ ሁሉ ነገሮችን አስተካክላለሁ። ካላዛር ጋር በመሆን ተነጋግረው አዲስ አበባ ይገባሉ። ሄለን እናማ አላዛር። ሰላም፣ ሰላም፣ ሰላም፣ ሰላም። ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች ሁላችሁም በእያላችሁበት ሰላምና ፍቅር ጤና አንድነት። ያው ትንሽ አጋጣሚውን ተጠቅሜ ዛሬ የመጣሁበት ምክንያት ምንድን ነው? ሶስት ነገሮችን ይዤ ነው የመጣሁት። አንደኛው ምንድን ነው? ስለ ሄለን፣ እኔና ሄለን የነበረን ነገሮች ነው የምናወራው። ሁለተኛው ስለ ፍቅር ነው። ሶስተኛው ደግሞ እንቋችን የሚዲያው መሪ የሃይሚ ባል የቡርኬ እዚች ምድር ላይ ዱብ ያለበት እቺ አስከፊ ምድር ነው የተቀላቀለበት እንኳን ለዚች አስቀያሚና ከባድ በቃ ዓለም ያው አስቀያሚ ነች፣ ግን መወለድ ቋንቋ ነው። ቡርኬ እንኳን ተወለክ እንኳን ለ29 ዓመት ለ21 ስንት ዓመት ነው እኔ እንጃ 22 ዓመቱ እንኳን ተወለክ። በዚህ በዚህ አጋጣሚ መልዕክት አስተላልፋለሁ። ቡርኬ እንቋችን፣ የሃይሚ መከታ አንተ ያለ ያለ ሃይሚ ባዶ፣ እሷ ያላንተ ባዶ ናቸው የምናውቀው ነገር ማለት ነው እና እንኳን በዚህ ዓለም ስቃይና መከራ እንኳን ዱባል ክልን ቡርኬ ያለን ቪዲዮአችንን ጀምራለን ሰላም ነው ሁሉም አማን ነው ሀገራችን ትንሽ ነበረ በሰላም ፈተነዋል እና ሁለተኛው ዙ እንትን ደግሞ ጉዳይ ምንድነው የፍቅር ነው ፍቅር ከጠፋች አስር ቀን ፍቅር ከጠፋች አስር ቀን ማለት ምክንያቱም ፍቅር ሀዘን ላይ ነች ወንድሟ ማለት ይሻለችሁ እቺ በቃ የሞተው ወንድሟ በጣም ተጎድታለች የብዙ ስቃይ አልፋለች። ፍዋድ ያው ሁሉ ነገር አድርጓ ተጣልታ እዚህ ደረጃ ደርሳ ድጋሚ ደግሞ ወንድሟ ማለት በቃ አብሮ ያከሷ ልጅ ነው። ልጁ እንደ ወንድሟ ነው። አብረን ያደግነው ነው። አንድ ሰፈር ነን። አንድ ላይ የበላን የጠጣን ያደግን ሰዎች ነን እና ፍቅር ወንድሟ ማለት ነው ያጣች። እኔ ከጎን ነው እያገዝኳት። ምግብ አልበላም ስትል ምግብ እያመጣሁላት በርገራ፣ ፒዛ የሆነ ነገሮች እየገዛሁ እያመጣሁላት ተነሺ በቃ ሰው አንዴ ህይወቱ አልፏል። በቃ ወጣሽ እንትን በያልኳት ስራሽን ስሪ በአዲስ አበባ ኑሮ ከባድ ነው፣ ጽናም ብዬሽ ነግሬያት ሁሉ ነገር አስረድቻት እሺ ብላኛለች። እና 12 ይውጣ 12 ቆጣ በኋላ በሚዲያ ታገኛታላችሁ። ምክንያቱም ወንድም ማለት ያው ከምንም በላይ ከጎና ያለ ሰው ስታጡት ሀዘኑ ከባድ ነው፣ ይከብዳል አይደል? ሁላችን አዎ። እና በዚህ አጋጣሚ ፍቅርዬ ፈጣሪ አዝናሽ፣ አንቺ እኮ አትበገሪ። አንቺ ማለት ከሄለን እኩል ነው። በቃ እኔ የሶስታችሁ አድናቂ ነኝ፣ የሄለን የሃይሚ የፍቅር አትበገሩም። እናንተ ነብር ናችሁ። ፍቅር ያው ሉጣ ወላል ፈሻር በቃ ለቅሶ አጋጥሞታ ወንድም ዋኔ ሞተ ማለት ትችላላችሁ አዘን ላይነች። ሁላችሁም ሁላችሁም ልንገራችሁ ነው የተጨነቃችሁ ቤተሰብ የሷን ቻናል ሰብስክራይብ ያረጋችሁ ሲሳሽ ሰብስክራይብ አስገቧት። ፍቅር በቅርቡ ትመጣለች በቪዲዮ እንደምትታያ ተስፋ አለኝ። ታልፈዋለች። ያ አፍዋሪ ያረጋትን ረስተናል። ወር አልፎናል እና ሀዘን ተደርቦባታል። ችግር የለውም እና ሶስተኛ አጋጣሚ የመጣሁበት ምክንያት ምንድን ነው? ሄሉ ነች። እኔ ሄለንን በጣም ነው ሞዳት ጣም ነው ማፈቅራት በየበሰራው ቪዲዮ አብዛኛው የሄለን ወዳጅ ውስጥ ተቀየማችሁ፣ አምናለሁ እንደ ተቀየማችሁ አውቃለሁ። ግን ይሄ እውነተኛ ታሪክ ነው የምነግራችሁ። እኔ አዲስ አበባ ገብቼ ልለወጥ፣ እስከዛ አንተ እዚህ ጠብቀኝ፣ ተመልሼ መጥቼ ሁሉ ነገሮችን አስተካክላለሁ። ካላዛር ጋር በመሆን ተነጋግረው አዲስ አበባ ይገባሉ። ሄለንና ማ አላዛር ለምን ለቪዲዮ በቃ ለመስራት ዩቲዩብ ለዩቲዩብ ለማሳደቅ አካውንት ከፍታ ከብዙ ስቃይ መከራ በኋላ አዲስ አበባ ላይ ገባች። የዛኔ እኔ እና እሷ እዚህ ያለን ፍቅረኛሞች ነበር። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። ግን ይህ ሚስጥር እንዳታወጣው ምናምን ብላኝ ነበር። ሄለን ከአላዛር ጋር በሆነችበት ሰዓት እንዳትሰቃይ፣ እንዳትጎዳ አላፍትናውን ለአላዛር ሰጠት። አላዛርም ትንሽ ጊዜ አስመሰለ፣ ከእሷ ጋር ቪዲዮ ሰራ ምናምን። እኔ ሚስጥሩን አላወጣም በቃ። ግን ከባድ ሚስጥር ነው። ምክንያቱም የብዙ ሰው እንጀራ ህይወት ሚዘጋ ሚስጥር ነው ነው። ስለዚህ እኔም ወንድ ነኝ፣ የሌሎቹ ሚስጥር ማውራት የለብኝ ያለፈ ታሪክ ስለሆነ አልፏል አይደል? የሄለን ነገር ሁሉ ነገር አልፏል። ግዴታ ሆነ አወጥቼ እንደገና ነገሮችን ማበጥበጥ የለብኝ እኔ ላላዛር አላፊነት ሰጥቼዋለሁ። አላዛርም አላፊነት በትንሽ ደረጃም ቢሆን ተወጥቷል። ያረጋት ነገር ሁሉ እንዳለ እኔ አቃለሁ። የሷም ጥፋት ይሁን የሱ ጥፋት ብቻ ባላቅም በጣም ብዙ ነገር እንዳረጋት እኔ አቃለሁ። የኔን ፍቅር ደግሞ እንደዚህ አርጋችኋት ተጫውታችሁባት አትቀሩም። አሁንም እኔ ላረብሽ ስለፈለኩ ነው እንጂ መጥቼ አሁንም አዲስ አበባ ያሳለፍናቸው ፎቶዎች አሉ፣ ቪዲዮዎች አሉ፣ ላይፎች አሉ። እሱም ብለሽ ፍቅሬ እንደገና በቃ ተቀበይ። እኔ የእውነት የእውነት የእውነት ከልቤ ነው እና ወድሽ፣ ከልቤ ነው እና ማፈቅሪሽ። እውነተኛ አፍቃሪሽ ናቲ። የድሮ ትዝታችን በችግር ሰዓት አብረን ያኔ ታውቂያለሽ፣ ራታችን አንድ እርጥብ ለሁለት እየበላን ያደር ነው አይደል ያደር ነው ስላችሁ እርጥብ እየበላን አንድ። እናቷ ቤት አድርሻት እኔ እመለሳለሁ ምናምን ነበር ላይፋችን። ያ ሁሉ ይረሳል? አይረሳም። እውነተኛ ፍቅር የድሃ ፍቅር ነው። አንቺ አሁን ያለችበት ደረጃ አሪፍ ነው። ቃል እንደገባችልኝ ከሆነ ሄዱ ሀብታም እስኪሆን ታገስ፣ በቃ ዓመትም ሁለት ዓመትም ዝም ብለህ ቁጭ በል ብላኛለች። አልታገስም እኔ ፍቅር እያንገበገበኝ ነው። ሆዴ፣ ውስጤ ሁሉ ነገር የተቆስሏል። በቃ ሄዱ የምር እኔ ምንም አልፈልግም። ጥቅም ምናምን ፈልጌ አይደለም ገንዘብ ምናምን አይደለም። በቃ እኔ አፍቅሬሻለሁ። የመጀመሪያ እውነተኛ ፍቅር፣ ሶስት ዓመት ከምናምን ሆነኛል። በቃ የሄሉ የአትበገሬዎች ፋሚሊዎች በሙሉ በቃ እኔን ይቅርታ አድርጉልኝ። እውነት እውነት እኔ ለሄሉ ያረኩትን ነገር በሙሉ መናገር የለብኝም ግዴታ ማለት ነው። እና ወዚያ አጋጣሚ እኔ ቢኒ አንተንም ላስቀየም ምናምን ፈልጌ አይደለም። እውነታውን ማወቅ አለብህ። ምክንያቱም እኔ የሄለን ፍቅረኛ የድሮ ፍቅረኛ ነኝ እና ለዚህ ቪዲዮ ሼር እያደረጋችሁ ኮሜንት እየጻፋችሁ ለሄለን አድሷት፣ የቪዲዮ አይታው ምላሽ እንድሰጠኝ ነው ንፈልገው። ሀዘን ላይ ያለችው ፍቅርንም ደገፍ አርጊያት ደውላት። ብቻዋን ለቅሶ ቤት እኔና እሱ አንድ ሰፈር ነው። በቃ እንደዚህ እኔና ፍቅር አንድ ላይ ነው፣ በቃ ያደግነው አንድ ላይ ነው። እኔ ያለው ከጎኑ እያዝናናሁት ነው ምግብ አትበላ። ምን እያመጣውላት በቃ እየገዛው ቴካው ያለኝን 50 ብር መቶ ብር እያመጣው ምግብ እንድትበላ ቢ እያልኩ ከጎኑ አለ በቃ አይኔ እየደገፍኳት ነው። ማንን ፍቅርን ምንን ፈልጌ አይደለም ጥቅም ፈልጌ አይደለም። የሰው ልጅ በጥቅም አይመዘንም። ጥቅም በቃ ይቀሪ ነው። በኋላ ቀርነት ነው። በቃ ገንዘብ ይመጣል፣ ይሄዳል። ዘላቂ ግን የሰው ልጅ ነው። አሁን ለመስቀል መተሽ አይችሻለሁ ብዙ ቦታ ይርሻል፣ ጥያ ምናምን ተክል ድንጋይ ሄለን ማለት ነው። ግን አውቄ ነው እኔ ቢኒ ስላለ ወንድ ልጅ ወንድ ልጅ ላይ እንደገና አንተ ማለት የለብኝ ከብቶሽ አላ እኔም ወንድ ነኝ፣ ነገ ይደርስብኛል። ቢኒ እውነት የሚወድሽ ከሆነ ተነጋግረን እንፈቷለን። እኔ ጉዳይ ያንቺ ደስታ የሚያስደስትሽ እኔ ስለሚያስደስተኝ እተውልሻለሁ፣ ቢኒን እተውልሻለሁ

ለመጀመሪያ ጊዜ እሷን እዚህ ቤት ነበር እኔ ስጋ የጋብዝኳት። ሄዶ በቃ አንቺ ጀግና ሴት ነሽ፣ ሁን ሉጣ ወረደ አልፈሻል። አሁን ደግሞ ከቢኒ ጋር ያለሽን ነገር ገታ አድርጊና እኔን ተጎዳዋ። እኔ ምናልባት ቢኒ ላይ አፈቅርሽ ይችላል፣ ለአንዳንድ ጥቅሞች ቀርቦች ሊሆን ይችላል፣ ለሚዲያው ድምቀት፣ ዝነኛ ለመሆን ገንዘብ ለማግኘት ምናምን ሊሆን ይችላል። ኖ እኔ ግን እንደዛ አይደለም፣ የምወድሽ የእውነት ነው ማፈቅርሽ። ግዴታ እኔ በቃ ራሴን ማጥፋት አለብኝ እንዴ? ለፍቅር በየቦታው የሚያብደው ወንድ ልጅ ራቁቱ የሚሄደው ራሱ የሚያጠፋው አረብ ሀገር የሚሰደደው እኮ በፍቅረኞቹ እየተከዳ ነው። ግዴታ እኔ በቃ አሁን ለአለቃቅስ እኮ አይደለም የመጣሁት። ሶዳት እኮ ሳፈቅራት ከስንት ዓመት በኋላ ነው። በሚዲያ እኔ ዩቲዩብ ልከፍት እንፈልጌ አልነበረም። የሆነ ጊዜ ቡርኬና የሚደረሰባቸውን ነገሮችን እውነታውን ለማውጣት ነው ዩቲዩብ ከፍቼ ከነሱ ጎን የቆምኩት ከቡርኬና ከሃይሚ እና በዚህ አጋጣሚ ደግሞ ነው የ የሃይሚ ለቡርኬ ያዘጋጀችለት አሪፍቶታል። ቡርኬ ልደቱ ነው። እንኳን ተወለድክ፣ አንተ የሙሼ መከታ እናታችን ሙሼ ቡርኬን የመሰለ እንቁ ዜ ምድር ላይ ስለላኩልን ለኛ ስላበረከቱልን ከልብ ከልብ በጣም እናመሰግኖታለን፣ እንወዱታለን። ምክንያቱም ቡርኬ ባይኖር፣ ቡርኬን ባይወልዱልን እኛ በማን እንዝናና ነበር? ለሃይሚ ባል ማን ይሆናት ነበር ቡርኬ ጠብ ባይል ቀብቶች ኋላ። አሁን በዚህ አጋጣሚ ደግሞ እናንተም ቶሎ ሃይሚ እርጉዝ ነች ብዬ ስነግራችሁ የምሬ ነው። ሃይሚ አርግዛለች። ሁላችንም እንደምናውቀው ሀይሚ እርጉዝ ነች። ብዙ ጊዜ ሀይሚን አስረግዛት አስረግዛት ምናምን ቪዲዮ ሰርቻለሁ። ሁላችሁም ተናዳችሁብኛል። ገና ልጅ ናቸው ልጅ አይደለም። ነገ የሚፈጠረውን የሚፈጠረው ነው አይታወቅም። ከነገ ወዲያ ነገ ነገ ሊፈጠር ስለሚችል ቶሎ ብላ እሷም ማርገዝ ነው ያለባት። ይሄ ተናግሬ ነበር እና አላሳፈረችኝም። ሀይሚሻ እርጉዝ ነች፣ ነፍሰ ጡር ነች። ሁላችሁ እንኳን ደስ አላችሁ። ጨረቃ ነግሪ፣ ፋሚሊዎች ሀይሚ ከቡርቂ አርግዛለች። እናቴ ትሙት፣ በጣም ነው ደስ ያለኝ ምክንያቱም ከቡርኬ ነው። ቡርኬ እና ሃይሚ አሁን የሚወልዱት ልጅ ምን አይነት ልጅ ነው? ማካያቶ የመሳሰለ ልጅ ነው ገብቷቸው አላ። ስለዚህ እኔንም ሄለንን ሸርሸር እያረጋቸው አድሱላት። እኔም ከሄለን ልጆች መውለድ ፈልጋለሁ። ከእሷ ጋር ማርጀት ትፈልጋለሁ። ከእሷ ጋር የልጅ ልጆች ማየት ፈልጋለሁ። ከእሷ ጋር ሸብቼ ሸብቼ ሸበቴ ሆኜ ማለት ነው። ብዙ አመቶችን አመቶች መኖር ነው ፈልግ እንደ ሄለን ያሉ ቆንጆና መለሎ ጉራጌ ልጆችን ወልጄ አስባችሁታል። አትበገሬዎች የፈንሻ ፋሚሊዎች ይሄ እውነተኛ ፍቅር፣ በኋላ ያልሽ እያገረሽ እያገረሽ ነው የሚመጣው። እኔ የሆነ ነገር ቢሆን በሄሉ ፍቅር እንደተጎዳ ለጓደኞች ለቤተሰቦች፣ ለናቴ፣ ለአባቴ፣ ለሁሉም ነገር ያለ በእሷ ፍቅር እንደተጎዳው ማለት ነው። ከብታቸው አላር እና እኔ ከዚህ በላይ አልቻልኩም። ራሴን ላጠፋ ችላለሁ። ራሴን ከፎቅ ላጠፋ ችላለሁ። የምር እኔ በቃ ለዚህ ቤት ሁላችሁም አዲስ ሆናችሁ ሼር ላይክ ሰብስክራይብ እያደረጋችሁ ይህ ቤት ኮፒ ሊንክ እያደረጋችሁ ይህን ቪዲዮ አዲስ ሁላት ሁላችሁ ነው። ከልብ ከልብ አድርጌ ነው መወዳችሁ፣ ማመሰግናችሁ። ፍቅር ከለቅሶ አገግማ ወንድሟ በቃ ከስቷል፣ ነው የሞተው። ያ ወንድሟ ማለት ነው ገብቷችኋል። ወንድሙ ማጣት ከባድ ነው። ትመለሳለች፣ አታስቡ። ሁሉ ነገር ሰላም እናረጋል፣ እናስተካክል። እኔ ከጎኗ አስካለሁ፣ ሄለን ወላ ሃይሚ ወላ ሩታ ወላ ፍቅርን ማንም ማንም፣ በቃ ማንም ቀና ብሎ አያቸው። ገብቷችኋል? ማንም እኔ እያለሁ በጣም ነው የምንወዳችሁ። ይህን ቪዲዮ ለፍቅርና ለሃይሚ ለሁሉም ነገር ቡርኬ እንኳን ትወለቅ። መልካም ልደት ጨረቃዎች። ዛሬ የቡርኬ ልደት በሚገርም ፕሮግራም አዘጋጅተናል። እኔም አለው ከጀርባ በኩል ነኝ። ቪዲዮ ላይ ላታይ ትችላላችሁ። እንቀውጠዋለን፣ እንቀውጠዋለን፣ ይቀወጣል። ወዳቸዋለን